ኋላ ደግሞ ነቢዩ መሐመድን ሲያመጣቸው በሰነ ጽሁፍ ጽሁፎች ከነሱ የተሻለ የሰነ ጽሁፍ መጽሐፍን ሰጣቸው። ይህ መጽሐፍ ቁርአን ነው ማለት ነው። ከነሱ በጣም ይደነቁ ነበር። ይህ ምን አይነት መጽሐፍ ነው ብሎ ይደነቁ ነበር ሰዎቹ ያኔ። ስለዚህ አላህ ስብሀነው ተዓላ በየጊዜው ከነበሩ ህዝቦች ጋር እያመሳሰለ ነበር ነቢያቶችን የሚልቀው። ኢየሱስም ከዚህ አንጻር ነው ማለት ነው እኮ። ስለዚህ አሁን ኢየሱስ ክርስቶስ ሞታን ማስነሳት ይችላል በሽታን ያስፈውስ፣ በሽተኛዎቹን ይፈውሳል በአላ ፍቃድ። እሺ በአላ ፍቃድ፣ አላ ማለት እግዚአብሔር ነው፣ ትልቁ አባ አምላካችን አብ ማለት ነው። አብ በወልድ መንፈስ ቅዱስ ኖ የለም፣ እንደዚ የሚባል ነገር የለም። አላህ ሱብሃነ ተዓላ እንደሁም በቁርአን ላይ ላቀዲካ ፈራዳሲና ቃሉ ይነሳሳሳል። አላህ ስብንታ ማለት ማለት ነው። ጥረት የገባው ጥረት የተገባው ስብንታ ማለት ስብንታ ማለት ጥራት የተገባው በጣም የጠራ የላቀ ማለት ነው። እሱ ማለት ክርስቶስ ኢየሱስ ነው አይደለም። ኢየሱስ በእኛማ በእስልምና ነብይ ብቻ አምላክ አይደለም። ክርስቶስ እየሱስ መሀመድስ ከሞታ ማስነሳት ድዌውን መፈወስ በሽተኞች መፈወስ አቅም ነበራቸው። እንደ እሱን ነው እኮ የሚለው ሻው በነቢዩ መሀመድ ህዝቦቹ እኮ ይለያያሉ። አሁን ለምሳሌ ምን አለ መሰለሽ እንድታውቅ የሚፈልገው ነበር ቆይ አንዴ ና ቆይ አንዴ፣ ገማችሁ? ቆይ ገማችሁ አንዴ። እየሷን ሀሳብ ሊጠይጥ እንዳይምታታብኝ ነው ሀሳቦች። ኦኬ ቤቲ፣ ምን አለ መሰለሽ፣ በሙሳ ጊዜ ሙሳ ለምንድን ነው ሰው ያላስነሳው ተብሎ መጠየቅ፣ ይሄ ሞኝነት ነው። ምክንያቱም ሙሳ ይዞ የመጣው ተአምር አለ። ምክንያቱም ያኔ የነበሩ በአስማት በጣም እንትን ያሉ የላቁ ሰዎች ነበሩ። ኢየሱስ ክርስቶስን፣ ኢየሱስ ክርስቶስ ለምንድነው ብትሯን እባብ ያላደረገው ተብሎ መጠየቅ ይሄም ሞኝነት ነው። ምክንያቱም የሙሳ ጊዜና የኢየሱስ ክርስቶስ ጊዜ በጣም የተለያዩ ስለሆነ፣ ነቢዩ መሐመድ ለምንድን ነው እንደ ኢየሱስ ሙታን ያላስነሳው ብሎም መጠየቅ እንደዛው ሞኝነት ነው። ምክንያቱም በነቢዩ መሐመድ ጊዜ የነበሩ ህዝቦች የሚያምኑበት መንገድና አሁን በኢየሱስ ክርስቶስ የነበሩት ህዝቦች የሚያምኑት ተአምር የተለያዩ ስለነበረ፣ በነቢዩ መሐመድ ጊዜ ሰዎችን በጣም አትራክት የሚያደርገው የነበረው ቆይ አዳምጭኝ በነቢዩ መሐመድ ጊዜ ሰዎችን አትራክተድ የሚያደርገው ምንድን ነው ከተባለ፣ ሰዎችን ከሙት ማንሳት ሳይሆን በስነ ጽሁፍ በጣም የላቀ መሆን ነበር። በኢየሱስ ክርስቶስ ደግሞ ህዝቡን በጣም አትራክት የሚያደርገው ሰዎችን ማለት የስነ ጽሁፍ መጻፍን ማምጣት ወይም ኢባብን ብትርን ኢባብ ማድረግ ሳይሆን በጣም ሰዎችን አትራክት የሚያደርገው የነበረው በኢየሱስ ክርስቶስ ጊዜ ለምጻሞችን ማዳን እና የሞተውን መቀስቀስ ነው። ስለዚህ በየጊዜው የተለያየ እንትኖች ነበሩ ይዞ የመጡት ማለት ነው። ስለዚህ ያንን ከዛ ጋር ማነጣጥሩ ትንሽ እንትን ያለ ነው። ይሄ የዘመኑ ምንት ነው የህዝቦቹን ሁኔታ ነባራዊ ሁኔታ ነበር እያየ አላህ ሱብሃነ ወተዓላ የሚልከው ማለት ነው። ሌላ ነብዩ መሐመድ የተአምር አድርጓል ለሚል እንትን ካልሽ፣ ነቢዩ መሐመድ አዎ ተአምር አድርጓል። ጨረቃ ከፍለዋል። ጨረቃ ለሁለት ከፍለዋል። በሀዲስ ላይ ተቀምጠዋል፣ በግልጽ ቋንቋ ቡኻሪ ላይ። ሌላ ቁርአን ነው ትልቁ ተአምራቸው። እሺ ቀጥል። እኔ አሁን እንደምትጠይቅ ማለት ነው። አሁን ኢየሱስ ክርስቶስ ከማርያም የተወለደው ከሰው በመንፈስ ማርያም ውስጥ ገብቶ ምናምን ነገር እንደዚህ በመንፈስ ነው አይደለህ የተወለደው የሞተ እና ማለት ነው። ነብዩ መሐመድ ሰው ነበር። ሰው ነው ነው ሰው ነው። አማ ወይ ሰው ሰው የሚበላ የሚጠጣ አዎ ሰው ነው፣ ግን ለምንድነው ብዙ ጊዜ አሁን ለምሳሌ ስለ መሐመድ ስናሳ ነብዩ መሐመድ ስናሳይ ከፈለው ደግሞ ታምራቶችን የሰሩበት ነገር ነብዩ መሐመድ ስናገር ሰው ስለ አሁን ለምሳሌ ሰው መሐመድ ስለነብዩ መሐመድ በጣም ለምንድነው? ነቢዩ መሐመድ በጣም ለምንድነው የምትወዱት? በጣም ለየት ያለው ነገር ለምንድነው ለየት ያለው ነገር እሱ ላይ ሰው እንዲህ የሚወደበት ነገር ለምንድ ነው? እስኪ ንገረኝ። እሺ፣ ጥሩ ጥያቄ ነው። ነቢዩ መሐመድ አለ ሰላቱ ወሰላም ለምንድነው የሚወደዱት? በእኔ ዘንድ ለምሳሌ ነቢዩ መሐመድ በጣም ተወዳጅ ናቸው። ለምንድነው ከተባለ ነቢዩ መሐመድ ከማንም ነቢያቶች ይበልጣሉ የሚል አለ እንትን ታዲያ ለምንድን ነው የምትወዳቸው ከተባለ ለእኛ ነው የተላኩት ነቢዩ መሐመድ ማለት ነው ለእኛ ነው የተላኩት ለእኛ ነው ማለት አሁን ለምሳሌ ኢየሱስ ለእኛ አይደለም የተላከው ለእኔ አልተላከም ኢየሱስ የተላከው ለእስራኤላውያን በቁርአን ላይ ለበኒ እስራኤል ብቻ እንደተላከ አላህ ስብሐነሁ ወተዓላ ለበኒ እስራኤል ነቢይ አድርጎ እንደላከው ቁርአን ላይ ይናገራል። ነቢይ ነው ትሉ፣ ታምኑበታላችሁ። ዋይቲንግ ከገባችሁ ሀሳቦች ናቸው የሚበታትኑት። ዋይቲንግ አትይቡብኝ፣ ይቅርታ አድርጉልኝ። ነቢዩ ኢየሱስ የተላከው ለእስራኤላውያን ብቻ ነው። እንዲሁም በማቴዎስ ወንጌላ በግልጽ ቋንቋ እኔ ለጠፉት ለእስራኤል በጎች በቀር ለሌላ አልተላክሁም። መጽሐፍ ቅዱስ በቁርአን ላይም ለእስራኤሎች እንደተላከ ይናገራል። ታዲያ ነብዩ መሐመድ ለማን ነው የተላከው ከተባለ ለዓለም ህዝብ። ለዓለም ህዝብ ማለት ለኔም ጭምር እኔ የእሳቸው እመት ነኝ። በኢየሱስ ክርስቶስ ጊዜ አይደለም እኔ የተገኘሁት፣ በመሐመድ በነብዩ መሐመድ ጊዜ ነው የተገኘሁት። የነብዩ መሐመድ እመት ነኝ። ከዚህ በኋላ ነብይ አይመጣም። እኔ የነብዩ መሐመድ ተከትልእየጠቀስእኔኩ ገብቼ ማየት ይፈልጋለሁ። አንተ የምታስረዳቸው ቦታ ገብቼ ማየት ይፈልጋለሁ። ጎግ ላይ ማለት ነው። ቅድም ጠቅሼልሻለሁ።

ኢየሱስ ክርስቶስ ደግሞ ለእስራኤሎች ነው የተላቀው። ግን ለየት ያለ ነገር እንደዚህ የምትወድበት ነገር ለየት ያለ ነገር ምንድን ነው? ለዓለም የሰራ እስኪ ንገረኝ። እስኪ ላረገልን ነገር እስኪ ለዓለም መስዋዕት ከፈልልን ነገር ንገረን እና ልስመው እኔ ሊወደው ችሏለሁ። ንገረኝ እስኪ ነጻ ነጸጠርኳቸዋለሁ። ለምሳሌ በእስልምና ላይ ኢየሱስ ክርስቶስ ከሚጠራው ይልቅ ነቢዩ መሀመድ ነው አብዛኛው የሚጠራው፣ እና ያ ታምራቶች ላ ሲመጣ ግን ታምራቶች አብዛኛው የሰራው ለዓለማት ህዝነት የሚለውን አይደል የፈለግሽው ለዓለማት እንደመጣ ነቢዩ ሙሐመድ። እሺ ይኸው ሱራ 21 ቁጥር መቶ ሰባት ታብታብ ጎራቤ

ወማ አርሰልናካ ኢላ ራሕመተን ሊላዓለሚ ለዓለማት እዝነት እንጂ አላክንም ማለት። ስለዚህ የነቢዩ መሐመድ ለዓለማት እዝነት ተብሎ የተላኩ ናቸው ማለት ነው ሱራ 21 ቁጥር 107።

አኒ አብዱላ አላሃን ተገዙ ጣውታትን ራቁ በማለት ነቢያቶችን ልከናል አለ። ነቢዩ መሐመድም ዳዕዋቸውን ሲጀምሩ ጥሪያቸውን ሲጀምሩ ቁሉ ላኢላሃ ኢላላ በሉ ላኢላሃ ኢላላ ነጻ ተወጣላቸው። ስለዚህ ነቢዩ መሐመድ ለዚች ዓለም ምንድን ነው ያደረጉት ከተባለ ከጨለማ አውጥተውን ወደሚደንቅ ወደ እስልምና ብርሃን አፋድሰውናል። ይሄ የእስልምና ብርሃን ከየት ጨለማ ከየት አንዱ ሰዎች ለምሳሌ ቁረይሾችን ለምሳሌ ላስቀምጠለን ቁረይሾች የሚባሉ ህዝቦች ነበሩ። በነቢዩ መሐመድ አለ ሰላት ሰላም ጊዜ እንደዚህ ቁረይሾች የሚባሉት ጣዖትን የሚያመልኩ በመቀጠል ጣዖትን እያመለኩ ልጆቻቸውን፣ ህፃኖቶቻቸውን ሴት ከወለዱ ሴትን የሚገሉ ነበሩ። የሚገሉ ማለት ይቀብሩ ነበር ከነ ነፍሷ ማለት ነው። በቃ ለሴቶቻቸው የማይራሩ ሴትን እንደ እንስሳ እንደ ርካሽ ዕቃ የሚቆጥሩ ነበሩ። በነባራዊ ነቢዩ መሐመድ ከመጡ በኋላ ግን ከዚህ ጨለማ አስወጧቸው፣ ከጣዎት ጨለማ አስወጧቸው። ማህበራዊ ኑሮ ላይም ደግሞ ከነበራቸው ችግር ነብዩ መሐመድ አለ ሰላት ወሰላም ከአምላክ ዘንድ ባመጡት መልእክት ነፃ ወጧቸው እኔንም ጭምር ከዚህ አይነት ጨለምተኝነት ነገ ነቢዩ መሐመድ ባይላኩ ኖሮ የኔ ሚጣ ፋንታ ጣዖትን ማምለክ ሌሎችን ነገሮች ማምለክ ሊሆን ይችል ነበር። አላህ ስብሐነሁ ወተዓላ እሳቸውን ግን ለዓለማት እዝነት አድርጎ ስለላካቸው እኔንም ጨምሮ የነሱ ሪሳላ ደርሶ ሪሳላ ሚስ መልእክታቸው ደርሶ የነብዩ መሐመድ መልእክት ደርሶ ወደ አንዱ አምላክ ወደ አላህ ስብሐነሁ ወተዓላ እንድል መጣ ትልቅ ምጭኛ ሆነዋል ማለት ነው። ትልቅ ስራ የሰሩት ነቢዩ መሐመድ ለዓለማት በተላኩበት ይሄንን መልእክት ወደየ ኢትዮጵያ ወደየተላኩ ደቀ መዛሙርቶቻቸውን እየላኩ ሰዎች እስልምናን እንዲቀበሉና ከገሀነም ይሄ ነበር ዋና እንት ናቸው ማለት ነው። ይሄ ነው ዋና ነገሩ። ለዚህ ነው። በጣም ይቅርታ ግን አንድ ጥያቄ ቢጠይቅህ ደስ ይለኛል። አሉታም ከዓለም ላይ እስልምና የት ነው፣ የት ሀገር ነው የሚበዛው? እንደ ኑሮ በጣም እስልምና መበዛበት ከዓለም ላይ ሁላችን የምናውቀው አረብ ሀገር ውስጥ ነው አይደል? በጣም የምናውቀው በአረብ ሀገር ውስጥ ነው። ኢንዶኔዥያ ይላሉ፣ ኢንዶኔዥያም የሚሉ አሉ። እኔ አላቅም፣ ዳታውን አላቅም በዚህ ጉዳይ ላይ ነው እና አረብ ላይ ነው አንተ እንደምትለው አንተ እንደምትለው ነው ማምነው። ነገር ግን እኔ ዳታውን ዲቴል ያለውን ነገር የት ይበዛል የት አይበዛም የሚለውን ነገር ወላ አላውቅም። ለዚህ ነገሩ ብዙ ኢንዶኔዥያ ሁለት መቶ ሰባ ምናምን ሚሊየን ምናምን የሚል አለ ሁለት መቶ ሰባ ሚሊየን እንደዛ አካባቢ ያለ ኢንዶኔዥያ ነው እንደዛ አሉ። እኔ እርግጠኛ አይደለሁም። እርግጠኛ ባልሆንኩት ነገር አላወራም። ኦኬ በቃ ሽታ ይቀኛንተሽ። አምላክ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ። እስቲ ከመጽሐፍ ቅዱስ አምላክ አብ ወልድ መንፈስ ቅዱስ ነው የሚል አንዱ የመጽሐፍ ቅዱስ ክፍለ ሰ እኔ እንደዚህ በአንቤቤ ምናምን ነገር ገና አውጥቼ አላወጣም። ግን እ አልከራከርም ዛዊ እንደዚህ አልከራከርም። እሱን ተወሽ እግዚአብሔር ሞቷል ብለህ ታምናለህ? እግዚአብሔር ሞቷል ብለህ ታምናለህ? ቅድምም መጥን ተናላለ እየሱስ ለእኔ ሞቶልኛል። ኢየሱስ ክርስቶስ እግዚአብሔር ነው። ክርስቶስ እየሱስ ለእኔ ለአንተ ለእሷ ለሁላችንም ሞቶልናል። ኢየሱስ ክርስቶስ እግዚአብሔር ነው። አይደለም እግዚአብሔር ነው። እግዚአብሔር ነው። በጣም ጥሩ። እግዚአብሔር ለሶስት ቀን ሞቶ ነበር። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ልጅ ሞትም ደግሞ ነግሬ ከቂ ደሞ እየሱስ ክርስቶስ ሞት ደግሞ አምላክነቱን አልተወም። የሞተው እግዚአብሔር ነው ሰው ነው? እየሱስ እግዚአብሔር ነው አይደለም? የእግዚአብሔር ልጅ ነው። አምላክ ለሶስት ቀን ሞቶ ነበር። እየሱስ ክርስቶስ አሁን በስጋ ለሶስት ቀን ሞቶ ነበር። ኦኬ። ከሞቶ ውጭ ሌላ እግዚአብሔር አለ? ሌላ አምላክ አለ? ከሞቶ ውጭ ልጁን የሞቶ ልጁን በመንፈስ ልኮልን አምላክ ሳይሆን የሞተው ሰው ነው ማለት ነው። ልጅ ነው የሞተው ማለት ነው። ሰው ነበር። አንድ ሰው ብቻ ይመልስ። አንድ ሰው ብቻ የሞተው አምላክ ነው ወይስ ሰው ነው? ሰው ነው፣ ግን እግዚአብሔር ነው። ሰው ነው፣ ግን እግዚአብሔር ነው። አንድ ላይ ሰው ነበር፣ ግን እግዚአብሔር ነው። ሰው ነው፣ አምላክ ነው ሱስ ክርስቶስ ለዛሬም ለነገም ክርስቶስ አዳኛችን ነው፣ ንጉሳችን ነው፣ ገያችን ነው። ለኔ ለአንተ ብሎ

የወለደ የወለደ አምላክ አለ። የተወለደ አምላክ አለ። እንግዳ አታገባኝ ቆሽ የወለደ አምላክ አለ። የተወለደ

ሞታል፣ ግን ከሞታን ሞቶ ግን፣ ከሞታን ድል አርጎ ተነስቷል። ለሶስት ቀን አምላክ ሞታል ወይስ አልሞተል?